በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድል የሰማዕቱ የቅዱስ መርቆሬዎስ ነው። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዳኬዎስ ትንሽ ዘመን ተቀመጠና ሰውነቱ ሁሉ ትል እስከሚሆን ድረስ ታመመ። አንደበቱ ምላሱ ካፉ ወጥቶ በክፉ አሟሟት ሞተ። በእርሱ ምትክ ለጣዖት የሚሰግድ ኡሊያኖስ ነገሰ። ካህናትን ዲያቆናትንና ክርስቲያኖችን ያሳድዳቸዋል። ለአምላኮቻቸውና ለጣዖቶቻቸው አንሰግድም ካሉ አንገታቸውን ይቆርጣቸዋል። ሁለት ኤጲስቆጶሳትንም አመጡለት። የአንደኛው ስም ባስሌዎስ የሁለተኛውም ስም ጎርጎሪዎስ ይባላል። ሁለቱም አባቶች በክርስቶስ ሕግ የጸኑ ጥበበኞች ናቸው። ሁሊያኖስ ኑ ለጣዖት እንስገድ አላቸው። ኤጲስቆጶሳቱም ንጉሥ ሆይ፣ እኛ ለጣዖት አንሰግድም፣ ያለ እግዚአብሔር ጌታችን ኢየሱስ ክርስቶስ አምላክ የለንም አሉት። ንጉሱም ተቆጣ። ወደ ወይኒ ቤት እንዲወስዷቸውም አዘዘ። በማግስቱ ንጉስ ኤጲስቆጶሳቱን ያመጧቸው ዘንድ አዘዘ። ንጉሱ ሊያኖስ ባስሊዮስን፣ አንተ የፍየል ጢም ሽበት የጠራቢ ልጅ የሆነ አምላክህን የት ተውከው? አለው። ባስሊዮስ ንጉስን፣ ለሰማዕታት መቃብር ሳጥኖችን ይጠርብ ዘንድ ተውኩት አለው። ንጉስ ባስሌዎስን አንተ ለነፍስህ እወቅ፣ እኔ ግን ካንተ ጋር ስላደግሁ ታግሻሃለሁ፣ አለው። ተፈመ እስክመጣና እስክመለስ ድረስ ራስህ ከልብህ ምከር፣ ከተመለስኩ በኋላ ለጣዖት ካልሰገድክ አንገትክን እቈርጠዋለሁ አለው። ባስሌዎስ ንጉሱን ወደ ጦርነት ሄደህ ከተመለስክ ክርስቶስ ከማርያም አልተወለደም ማለት ነው አለው። ንጉሥ ተቆጣና ወደ ወይኒ ቤት ያገዙትም ዘንድ አዘዘ። ከውጊያ እስክመለስ ድረስም ጠብቁታ አለና ወደ ውጊያው ሄደ። ባስሌዎስና ጎርጎሬዎስም ከወይኒ ቤት ውስጥ በጾምና በጸሎት ተቀመጡ። ከወይኒ ቤት ውስጥ ቅድስት ቤተ ክርስቲያን ነበረች። በመሸ ጊዜም ባስሌዎስና ጎርጎሬዎስ ወደ ቤተ ክርስቲያን ገብቶ ሲጸልዩ በምሰሶው ላይ የመርቆሬዎስን ስዕል አዩ። ኤጲስቆጶሳቱ ኦልያኖስን በውጊያው ትገድለው ዘንድ ነፍሳችንን ወደ አንተና ወደ እግዚአብሔር አምላክ አደራ ሰጠን ብለው ሄዱ እናተኙ መርቆሬዎስም ለባስሊዮስ ካሃዲውንና ርጉሙን ኦልያኖስን ገደልኩት እያለ በሕልም ታየው። ባስሊዮስ ጎርጎሪዎስን ከእንቅልፉ ቀሰቀሰውና በሕልሙ ያየውን ነገረው። ባስሊዮስና ጎርጎሪዎስ ተነስተው ወደ ቤተ ክርስቲያን ሄዱ። ወደ ቤተ ክርስቲያን በገቡ ጊዜም በደም የተሞላ ጦር በእጁ ይዞ የመርቆሬዎስን ስዕል አዩ። ባስሊዮስም መርቆሬዎስን ከአዲውሊያኖስን ገደልከውን? አለው። ይህ ስዕል ራሱን ዝቅ አድርጎ ኤጲስቆጶሳት ኤጲስቆጶሳት ይህን ባዩ ጊደስ ከሃዲው ሊያኖስን ገደልከውን አለው ይህ ስዕል ራሱን ዝቅ አደረገ ኤጲስቆጶሳቱም ይህን ባዩ ጊዜ ደስ አላቸው እግዚአብሔርንም አመሰገኑ መርቆሬዎስ ወደ ውጊያ በሚሄድበት ጊዜ ከሃዲው ሊያኖስን ወጋው በወጋውም ጊዜ ከፈረሱ ላይ ወደቀ ከመሬት አመድ አንስቶ ወደ ላይም በተነ በክፉ አሟሟትም ሞተ ሰራዊቱም ተመለሱ በእርሱ ምትክ የክርስቶስን ሃይማኖት የሚወድ አኖሪዎስንም አነገሱ። አኖሬዎስም ቤተ ክርስቲያናትን ሠራ። በሮሜ ሀገር ያሉ ክርስቲያንንም አበረታታቸው። በመሰማይቱ በቅዱስ መርቆሪዎስም ስም ቤተ ክርስቲያንን ሠራ። ከዚህ ቤተ ክርስቲያን ብዙ ታምራትም ታዩ። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድልና ምስክርነት ህዳር 25 ቀን የሚነገር ተጋድሎውንም የፈጸመው ኃያልና ብርቱ የሆነው የቅዱስ መርቆሬዎስ ሰማዕት ነው። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በጣዖት አምላኪው በካህዲው ንጉሥ ዳኪዎስ ዘመን እንዲህ ሆነ። ከንጉሥ ሹማምንቶች ዘንድ በክርስቶስ ያመነ ቢስጦስ የሚባል ሰው ነበር። ጥበብን የተማረ ፒሉፓዴር የሚባልም አንድ ሰው ነበር። ጦር ውጊያን፣ ፈረስ ግልቢያን፣ ጦር ውርወራን ሁሉንም ተማረ። በሐሳቡ ሁሉ በስውር በክርስቶስ የሚያምን ሆነ። መጽሐፍትንም ያነባል። ከነጋ በኋላ ንጉሥ መሳፍንቱን ልጁ ፊሉፓዴሪ እያደገ መጣ። የክርስቶስንም ስም መውደድ ጀመረ። ያምንበታልም ጾምን ጸሎትንና ምጽዋትን ቢያበዛም፣ ደምግባቱ የሚያምር ፊቱ የሚያበራ ሆነ። ሰውነቱም ንጹሕ ሆነ። ድሃን የሚወድ ርኅርኅም ነው። አባቱና እናቱም ያገባ ዘንድ ሁልጊዜ ይጠይቁታል። እርሱ ግን ማግባት አልፈልግም አልፈልግም አለ። አባቱ ከሞተ በኋላ ንጉሡ ጠርቶ በአባቱ ዙፋን አስቀመጠው። ስሙንም መርቆሪዎስ ብሎ ሰየመው። ንጉሡ ፈጽሞ ይወደዋል። ዕድሜው ሃያ አምስት ዓመት ከሆነው በኋላ የእግዚአብሔር መልአክ በእጁ ሰይፍ ይዞ በሌሊት ታየው። መርቆሪዎስ ሆይ ሰላም ለአንተ ይሁን፣ ጽና፣ ጠላትህንም ታሸንፋላት፣ ትፍራ አለው። ከዚህ በኋላ ሰይፍ ሰጠውና ክርሱ ተሰወረ። ከዚህ ቀን በኋላ በርበር የሚባሉ ጠላቶች መጡ። ከንጉሥ ዳኪዎስ አገር ደርሰው ጠላትን ማረኩ። ዳኪዎስ ሰራዊቱን ሰብስቦ ሊዋጋቸው መጣ። ቅዱስ መርቆሬዎስ ተነሳና ከበርበር ሰራዊት ጋር ውጊያ ገጠመ። ንጉሡንና መኳንንቶቹንም ገደላቸው፣ አባረራቸውም። ከሰራዊታቸውም ብዙዎችን ገደለ። ንጉሥ ዳኪዎስ የበርበር ሰዎችን ባሸነፈ ጊዜ በታላቅ ደስታ ወደ ሀገሩ ተመለሰ። ከዚህ በኋላ ንጉሡ ቅዱስ መርቆሬዎስን ጠርቶ ርስት ጉልት ሰጠው ርስት ጉልትም ሰጠው፣ ወርቅና ብር፣ ልብስ፣ ፈረስና በቅሎም ብዙ አሽከሮችንና ሌላ ገንዘብም ሰጠው። በአማካሪዎቹና በመኳንንቱ ላይም በመሳፍንቱና በመንግስቱም ሁሉ ላይ ሾመው። ንጉሥ የመርቆሬዎስን ቃል እንዲያከብሩ አዘዘ። ቅዱስ መርቆሬዎስም በታላቅ ምስጋና ደስታ በታላቅ ምስጋናና ደስታ ወደ ቤቱ ተመለሰ። ከነጋ በኋላ ንጉሥ መሳፍንቱንና ባለሥልጣናቱን ጠርቶ ወደ አምላኮቻችን መሄድ ይገባናል፣ እንሰዋላቸው እንሰዋላቸው፣ ዕጣንና መሥዋዕትንም እናቅርብላቸው። በጠላቶቻችን ላይ እነርሱ ኃይልንና ድልን ስለ ሰጡን አሸንፈናቸዋልና ገድለናቸውማልና አላቸው። ንጉሥ ከመሳፍንቱና ከባለ ሥልጣናቱ ጋር ተነሳና ወደ ጣዖቶቻቸው ሄዱ። ቅዱስ መርቆሪዎስ ግን ከነርሱ ጋር ላለመሄድ ወደ ኋላ ቀርቶ ፈረሱን ያዘ። በሄዱ ጊዜም ወደ ቤቱ ተመለሰ። ከንጉሥ ሰራዊቶቹ አንዱ መጥቶ ንጉሶይ ለዘላለም ሕያው ነህ በመሳፍንቶች ላይና በባለሥልጣኖች ላይ የሾምከውና ያከበርከው ታላቅ ሀብትንም የሰጠኸው ይህ መርቆሬዎስ ትእዛዝህን አላከበርም ቃልህንም አልሰማም ለአምላኮችህም አልሰግድም አለ አለው። ንጉሡም ሰውዬ ሆይ በመርቆሬዎስ ላይ ክፉ ነገርን አልሰማም፣ ከእርሱ ጋር ጠብ እንዳለህ አውቃለሁ። ነገር እውነት ከሆነ ለእኛና ለአምላኮቻችን ቀና ብዙ ሀብትም እንሰጠሃለን። ነገርህ ሐሰት ከሆነ ግን በአንተ ላይ ከባድ ቅጣት ይከተልሃል አለው። ያን ጊዜ ቅዱስ መርቆሬዎስ ወደ እርሱ ፈጥኖ ይደርስ ዘንድ ንጉሡ መልእክተኛ ላከ። መርቆሬዎስም ዛሬ ወደ አንተ መምጣት አልችልም አለው። ንጉሥ መልእክተኞችን በጦርነቱ ደክሟልና ተው ትንሽ ይረፋ አላቸው። በበነጋው በማግስቱ ንጉሥ በመልእክተኛ ልኮ ቅዱስ መርቆሬዎስ መጣና በንጉሡ ፊት ቆመ። ንጉሥ ዳኪዎስም ብዙ ገንዘብ የሰጠንህን፣ ከፍ ከፍ ያደረግንህን፣ ያከበርንህን የካርክ እውነት ነውን? አምላኮቻችን ኃይልንና ብርታትን በውጊያ ላይ እንደሰጡህ ጠላቶቻችንን እንደገደልክ እንዳሳደርክም አላወቅህምን? አንተ ለአምላኮቻችን ትሰዋላቸው ዘንድ መሥዋዕትንና ቁርባንንም ታቀርብላቸው ዘንድ ትሰግድላቸውም ዘንድ ይገባሃል አለው። ቅዱስ መርቆሬዎስም ንጉሥ ሆይ የሰጠኸኝ ሀብትህ ወደ አንተ ይመልስ፣ ለእርሱ ፍቅር የለኝም። ንጉሥ ሆይ ስማ ልንገርህ አጵሎን አምላክህ ራሱን ማዳን የማይችል ድንጋይ ነው። ርዳኝ ባልከው ጊዜ አይረዳህም። እኔ አላውቀውም አልሰግድለትምም። እኔ የማምንበት አምላክ የኢየሱስ ክርስቶስ ነው። ስለ ስሙም እሞታለሁ። መልአኩን ልኮ ያዳነኝ ያጸናኝ የረዳኝ እርሱ ነውና አለው። ቅዱስ መርቆሬዎስም የውስጥ ቅናቱንና ልብሱን አውልቆ በንጉሡ ፊት ጣለለትና የሰጠኸኝን ውሰድ አለው። ያን ጊዜ ንጉሥ ከመጠን በላይ ተቆጣ። የአስረው ዘንድና በተፈተለ መግረፊያ የሚገርፈው ዘንድ ወደደ። በምድር ላይ ደሙ እንደ ውሃ እስኪፈስ ድረስም ገረፈው። ወደ እስር ቤትም ወሰዱት። የእራት ግብዣ በሆነ ጊዜ ታላቁ ንጉሥ ስለ መርቆሬዎስ በልቦ አሰበ ልቡናውን ደስ ያሰኘው ዘንድ የጣመ ምግብና የጣመ መጠጥ ያመጡለትም ዘንድ ቁስሉንም የሚያጥቡለት ዘንድ አዘዘ። መልእክተኛው መርቆሪዎስን ንጉስ ንጉስ የተመታው ቁስልህ ይድንልሃል። አንተ ነገሬን ስማ፣ ለአምላኮችም ሰዋ፣ ሰውነትህንም አታጎስቁል። እኔም ስቃህንና ሞትህን አልፈልግም፣ እወድሃለሁ ይልሃል አለው መርቆሪዎስ ግን ነገራቸውን አልሰማም፣ ምግባቸውንም አልበላም፣ መጠጣቸውንም አልጠጣም። በነጋ ጊዜም ቅዱስ መርቆሬዎስን በንጉሱ ፊት አቀረቡት። ከሀዲው ንጉስ መርቆሬዎስ ሆይ ስራይ ከሀዲው ንጉስም መርቆሬዎስ ሆይ ስራይ እንዳለብህ አወቅሁ። ቁስልህን ማን አዳነ? ክርስቶስ ማዳን ይችላልን? ነገሬን ስማ፣ ለአምላኮችም ሰዋ በታላቁ አምላክ በአጵሎንም ማልኩልህ። ሴት ልጄን አጋባሃለሁ፣ የመንግሥቴንም እኩሌታ እሰጠሃለሁ፣ በግዛቴም ከኔ ጋር ትሆናለህ፣ ሥጋህን በሥቃይ አታንገላታ አለው። ቅዱስ መርቆሬዎስም የፈለግከውን አድርግ፣ አምላኬን ኢየሱስ ክርስቶስንም አልተውም አልተውም አለው። ያን ጊዜ ንጉሥ ራሱን አቁማዳ ያወጡ ዘንድ በራሱ ላይም የእሳት ፍም ያደርጉ ዘንድ አዘዘ። እንዳዘዛቸውም አደረጉ። ቅዱስ ሚካኤል ከሰማይ ወደ ቅዱስ መርቆሬዎስ ወርዶ የእሳቱን ነበልባል አጠፋው፣ ሥጋውንም እሳት አልነካውም። ከሃዲው ንጉሥ የብረት አልጋ ያመጡ ዘንድ በስሩም እሳት ያነዱ ዘንድ ቅዱስ መርቆሬዎስን በላዩ ላይ ያስቀምጡ ዘንድ አዘዘ። ነገር ግን ምንም አልደረሰበትም። ንጉሥ እጁንና እግሩን ያስሩትም ዘንድ፣ ዳግመኛም በፈረስ ጅራት ያስሩት ዘንድ አዘዘ። ወደ ሁሉም የሀገር ዳርቻም ጎተቱት፣ ወደ ወይኒ ቤትም ያስገቡት። ነገር ግን ቅዱስ ሚካኤል መልአክ ያጸነዋል። የንጉሡ ባለሟሎች ሰራዊቱና መሳፍንቱም በጠዋት መርቆሬዎስ ወዳለበት ወይኒ ቤት ሄደው ይህን ትልቅ መከራ ተሸክመ ስናይህ ወዮልን። ለነፍስህ ራራ፣ ስጋህን በዚህ መከራ አታሰቃይ፣ ምክራችንንም ስማ አሉት። ወደ ንጉሡ ተመልሰውም በፊታችን መርቆሬዎስን ታሰቃየው ዘንድ አንሻም። ነገር ግን ምክራችንን፣ ነገራችንን ካልሰማ ብቻ አንትተንህ እንሄዳለን እንሄዳለን ብለው ጮሁበት። ከዚህ በኋላ በኪሩቤል ላይ የሚቀመጥ ዙፋኑ እሳት የሆነ ኪሩቤል የሚሸከሙት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በወህኒ ቤት ለቅዱስ መርቆሪዎስ ታየው። ቅዱስ መርቆሪዎስን እኔ የመረጥኩህ በዓላውያን ነገሥታት ፊትም በስሜ አመንግ ወዳጄ ሆይ ሰላም ላንተ ይሆን። ስምህን በሕይወት መጽሐፍ ጻፍኩልህ። ሦስት አክሊሎችን ሰጠሁ፣ አንዱ ስለ ድንግልና፣ ሁለተኛው ስለ እምነትህ፣ ሦስተኛውም ደግሞ ስለ ስሜ ደምህ በመፍሰሱ ሰጠሁ አለው። ዳግመኛም እግዚአብሔር መርቆሪዎስን፣ በስምህ ቤተ ክርስቲያንን ለሰራ እኔ ከአብርሃም ከይስሐቅ፣ ከያዕቆብ ጋራ በመንግሥተ ሰማያት ቤት እንሰራለታለሁ። እጣንና ቁርባንን ለቤተ ክርስቲያን ለሚሰጡ ሁሉ እኔ የአቤልንና የቆርኔሌዎስን መሥዋዕት እንደ ተቀበልኩ እቀበለዋለሁ። ልጁን በስምህ ለሚሰይም እኔ በመንግሥተ ሰማያት ዋጋውን እከፍለዋለሁ። ገድልህን ለሚጽፍ ለሚያጽፍ፣ ከቤቱም ለሚያስቀምጥ በቤቱ ውስጥ ሕማም ችግርና ረሃብ አይኖርም አለው። ከዚህ በኋላ መድኃኒታችን ለመርቆሬዎስ ሰላምታ ሰጥቶት በታላቅ ምስጋና ወደ ሰማይ አረገ። ከነጋ በኋላ ከሃዲው ንጉሥ መርቆሪዎስን ያመጡት ዘንድ ከሀገር አውጥተው በጫካና በወንዝ ዳርም ወስደው አንገቱንም በሰፊ ቆርቱት ዘንድ አዘዘ። እጁንና እግሩን አስረው ወሰዱት። ከብረቱ ክብደት የተነሳ ሲሄድም ወደቀ። መርቆሪዎስ ቆሞ እጁን ዘርግቶ ወደ እግዚአብሔር ጸለየ። አባታችን መምህራችን፣ ዓለምን ሁሉ የያዝክ የአምላካችን የመድኃኒታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አመሰግንሃለሁ። መንፈስ ቅዱስ ሆይ አመሰግናሃለሁ። በራቅሊጦስ ሆይ ለምንሃለሁ። መምሪያ አምላኬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል፣ እንደ ንጹህ ዕጣንም በፊትህ ታርግ አለ። ዳግመኛም ስጋዬን የሚጠብቅ ሚካኤልን ትልክልኝ ዘንድ እለምንሃለሁ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ስጋዬን የሚቀብር አንተ ወደ ፈለግክበት የሚወስድ እዘዝ። ስጋዬ በአንተ ዘንድ የተዘጋጀ ይሆን። ልጃቸውንም አንተ አጽናው። ስጋዬን የሚገንዙትንም ጠብቃቸው ጌታዬ ሆይ ስጋዬ ወደተቀመጠበት ጦር ወይም ሰይፍ ወይም መንፈስ ርኩስ እንዳይቀርብ እለምንሃለሁ አለ። ምስጋናና ወዳሴ ኃይል ከአባት ጋር ማሀያዊ ከሚሆን መንፈስ ቅዱስም ጋር ለአንተ ይሁን ዛሬም ዘውትርም ለዘላለሙ አሜን። ኅዳር 25 ቀን ራሱንም ሰጠ፣ አንገቱንም ቆረጡት። ሰማዕትነቱንም በእግዚአብሔር ስም ተፈጸመ። መርቆሬዎስም ብዙ ታምራትን አደረገ። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበልክ። ለሁል ጊዜም የሚያገለግሉ ኃይላት መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋናችንን ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማይታትና ጻድቃን፣ ትጓሃን መላእክትና ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብር ቀርጾ የጻፈውና ያጻፈውን ወይም በማተም ያስቀመጠውን ከግእዝ ወደ አማርኛ የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛን በደለኛንና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ የመንፈስ ቅዱስ ማደሪያ በሁለት ወገን ድንግል በሆነች በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር ይበለን ይማረን። አገራችንን ኢትዮጵያን፣ ሕዝበ ክርስቲያኑን ሁሉ በሰማዕቱ በቅዱስ መርቆሬዎስ ረድኤትና በረከት ይጎብኝን። የቸርነቱን ስራ ይስራልን። ለዘላለሙ አሜን። አቡነ ዘበሰማያት